ጤና ይስጥልኝ ልጆች፣ የዛሬ አበባዎች የነገ ፍሬዎች። እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። በሉ ቁጭ በሉ ልጆች፣ ቁጭ በሉ ልጆች። ተረት የአባቶች ተረት ማርና ወተት ነው የሚባለው። ስለዚህ ተረቶች በጣም ቆንጆዎች ናቸው። ሁልጊዜ ተረቴን ካዳመጣችሁ በኋላ በልባችሁ ሰሌዳ ውስጥ መጻፍ አእምሯችሁ ውስጥ ማስቀመጥ ገባችሁ? አው የአእምሮ ካዝና አለ። እሱ ውስጥ ቆልፋችሁ ማስቀመጥ። ትዝታ ሲመጣ ምን ብሎ ነበር አባባ? አባባ ተስፋዬ ድሮ እኮ ተረት ሲያወራ እንዲህ ነበር ብላችሁ አእምሮችሁ ውስጥ ዛ ተቆለፈው ውስጥ አስቀምጣችሁ መፈለግ ያን ጊዜ ዲን ጭፈት አርጋቸው ስትፈልጉ ከካፍ የሚል አንድ ምሳሌ ይመጣላቸዋል ይሄ የአባቶች ተረት ማርና ወተት የሚባለው ነው ነው እና ይጠቅማቸዋል ጥሩ በሉ እንግዲህ ልጆች ይሁት በድሮ ጊዜ ነው ሰውየው አንድ አህያ አለው ሰውየው አንድ አህያ ነጋዴ ነው እንግዲህ በአህያ እየጫነ ነው ምንድነው የሚሰራው ጨው ጨው ነው የሚነግደው ቆላ ይሄድና የድሮ ንግድ ነው ቶሎ እንደው ከተ በሁለት ወር በአንድ ወር በሶስት ወር አንዳንዴም አመት ይቆያል ታዲያንን ይሄ ሰው ቆላ ሄዶ አንድ ቀው ሁለት ወር በኋላ ሲመለስ ጨው ይዞ ነው የሚመጣው። ያ ጨው ደጋ አውጥቶ ነው እንግዲህ የሚሸጠው። እንግዲህ በሁለት ወር ለፍቶ ለፍቶ ስቃይ በርቶ ነው እንግዲህ እና ያን ሸጦ ደግሞ እንደገና ይወርዳል። ታዲያ አህያዋ ሁልጊዜ በመጫን በመመላለስ ሰለቻት። አሁን ይህን ጨው ተሸክሜ ዘላለም አንዴ ላይ ከቆላ አይወስደኛል ከዛ ደግሞ እንደገና ይመልሰኛል አለች አህያ በልቧ አሰበች እና እንዴት ይሆን የሚቀለኝ የጨው የሚቀልበትን ዘዴ መፈለግ አለብኝ እንጂ እንደው ሁልጊዜ እንትን ማለት የለብኝ ዛሬ በጣም ደክሞኛል ይሄ አለች እና እሱ ቁጭ ብሎ ቁርሱን ምሳውን ሲበላ አንድ እንትን ስር ቁጭ ብሎ እሷ ሳር እየጋጠች ሳለች ያለች ሳሯን ነጨት ነጨት አረገችና አለችና አሰበች። ምን ሆናለች ዛሬ ደግሞ አለወጥሯ ምን ማለቷን አለና አሰበን ግ ምንድነው አለ ትንሽ ነጨት ነጨት አረገችና አሁንም በቃ ዛሬ አንድ ዘዴ ይፈልጋለሁ ብለ አሁንም በላ ሲሄድ ሲሄድ አንዱ ወንዝ ጋር ደረሱ። እንግዲህ ትልቅ ጅረት አለ የሚሻገሩት። ልክ እዛ ቦታ ስትደርስ ያደናቀፋት መሰላትና፣ እንግዲህ እንዲቀለ ይፈልጋለሁ ብላ ነበርና በቃ ማረፍ አለብኝ አለችና፣ የልብ እንግዲህ የልብ ስንፍና ስለነበረ፣ እንደውም እዛ ውሃ ውስጥ ዝፍቅ ቃለችና አልነሳለች አልነሳ አለች። ቢቆትት ወዲህ ቢጠው አልቻለም፣ እንዲህ ቢል ምንም አልቻለም። በዚህ መሃል ያ ጨው ጨው ጨው ውሃ ውሃ ካገኘ ደግሞ ጨው ምን ይሆናል? ውሃ ይቀልጣል። በቃ መቀለጥ ነው። አሁን ስትነሳ ውሃው ጨ እያለ እየቀልላት ሄደ። ሲቀላት ሲቀላት ወጣች። የቀረውን ሙሽሽ እያለ ሄደ። አይ አይ ዛሬ ምን አደናቀፋትና ነው ለዚህ የበቃችሁ? እያለ ሲሄድ እየቀለላት አሁን ሮጥ ሮጥ ሮጥ እያለች ያን ጋራ ወጣች። ኪሳራ ሆነ። ያችኑ የተረፈችውን ቤቱ እንደገባ ቶሎ ያሰጣና ለፀሐይ ይሰጣዋል። ያንን እሷም እንድትግጥ ወደዛ ይሰዳታል። አሁን ያጨው አዎ ትልፍ የለውም። ያችኑ ያገኛትን ከገቢው ያን ከገዛበት በጣም ከስሮ ያችን ይሸጥና እንግዲህ ይህ ለነገር አላዋጣኝ እያለን ያንን ቀፋት ከወደቀች በየ ጊዜ ከላስጨወ ከስራለሁ። አይ ንግድ መለወጥ አለብኝ አለና አሰራ አሰራ ሰበና አሀ ጥጥኗ መነገድ ያለብኝ አለ እ ጥጥማ ጥሩ ትርፍ አለው አደለሙ አለና አሁን በሌሊት ተነስቶ በቃ የጥጥ መያያ የሚሆን ከረጢቶች በብዛት ቀዛው ሲሰፋ አድሮ ነበርና ያንን ጫናትና ቀለላት። በቃ ድሮ ገብስ ነበር ይዞ ወይ ጭኖ ነበር የሚወርደው ነገሩ ትዝ ስላለው ምንም ነገር አልጭንባትም አለ። በቃ የዛ አህያዋ መየሮጣች ባዶ ነገር ነው ያዘችው፣ ስትሯት ቶሎ እዛ አገር ደረሰ ሲያይ ተከምሮ ጥጥ አገኘ። በዛ በከረጢት ጫ ሞላ ጠቀጠቀ ጠቀጠቀ ጠቀጠቀና በደንብ አድርጎ ጫናት። አሁንም አልከበዳትም። ያጠጥጥ ነው ምንም አልከበዳትም። አሁን እንደው ቶሎ መመለስን ማንችላለሁ እያለ እያንጎራጎረ እንግዲህ የቆላንት እያለ ብቅ እያንጎራጎረ ያሆሽ እያለ ሄድ ሲሄድ ሲሄድ፣ እዛ አለበት ስፍራ አለችው። ቁርስም የበላባት ጥላ ቦታ አለችው። እሷንም እንደዚሁ ቆም አለና፣ እሷም ሳር ስትግጥ ነገሩ እንደው እንጤጥ እንጤጥ እንጤጥ እያለ ደስታ ይዟታል። በቃ ነጨት ነጨት ታደረገች። እሱም ያችን ቁርስ በላ። ዛሬው ደርስ የለም እንዲ አለ። አሁን ከበላ በኋላችን አላት። እሷም አሁን እንደው ሰሰ ሰ ሰ ሰ ሰውዬውን መሮጥ ደከመው። ስርስሯ መሮጥ ሲሎት ሲሎት ልትጋጭ ቦታ ሲደርስ ትዝ አላት ጥጥ የበለጠ ነገር ደግሞ የበለጠ ይቀለኝ የለም እንደ ያኔ ጨው ቀሎኝ የለም አለችና እዛው ውስጥ ያ ነቀፋት መሰላትና እንደ ድሮ መስሎ

በግጇ ያድግጥ ተንገግ ድረስ እንደምንም ብላም ጋራ ወጣች። እሱ እንደገበባል እሷም ዘራ እንዳረገችው ወጣችና ቤቷ አጠገብ ደረሰ እንደምንም ያንን ከረጢት ፀሐይ ላይ ወጣ። ፀሐይ ሲደርቅ ያጥጥ እንደው እየተነፋ ይአሁነ አይ ሞኝ ሸንፋልጅ እንደዛ ማስሮሽ አለና፣ በዚህ አይነት አድርቆ ሸጦ ጥሩ አድርጎ ጥሩ ትርፍ የጨውን ትርፍ። አሁን አህያ ከዛ እለት ጀምራ ተጭና በምትሄድበት ጊዜ ሰጥ ብላ ምንም ትጫን ምንም በቃ እየሰገረች ጉዳይዋ ጋር ደርሳ ሰው እየፈለገበት ጋር ደርሳ ሸጦ፣ በዚህ አይነት እሱም ጥሩ አድርጎ እየቀለበ አያው፣ ጥሩ እየሆነች ነገሩን፣ ሁሉ ካልደረሰበት አንድ ነገር ሰው ምንም ሊቀጣ አይችልም። ሳጥ ላጥ ብላ ስራዋን ጀመረች ይባላል። እና ልጆች ይሄ ምክንያት አለው ልጆች ማንም አሁን ተማሪዎች የሚሰጠው ትምህርት ፈተና ይሰጣል። ስለዚህ ማጥናት ያቅታቸውና፣ አንዳንድ ልጆች አይ ነገ አጠነዋለሁ፣ ማታ አጠነዋለሁ፣ ተነጎዳ አጠነዋለሁ፣ ኧረ ያለታ ደግሞ ምን ምን ይከብዳል፣ ይሄ ቀላል ነው።